መንግስታችን የማልፍ ይሆናል ኮረሪማ እንደ የደም ግፊት የክብደት መቀነስና ኢንፌክሽን ባሉ ነገሮች ላይ ሊረዳ ይችላል ነገር ግን ተጨማሪ ምርምር አስፈላጊ ነው ምግብ በሚዘጋጅበት ጊዜ ኮረሪማን በቅመማ ቅመም መልኩ ማከል ትችላላችሁ የተለመደም ነው ነገር ግን የኮረሪማ ማሟያዎችን ወይም ደግሞ ሰፕልመንቶችን ከመሞከራችሁ በፊት ሀኪማችሁን ማማከር ያስፈልጋል ኮረሪማ ኃይለኛ ትንሽ ጣፋጭ ጣዕም ያለው ቅመም ነው። መነሻው ከህንድ ነው። ነገር ግን ዛሬ ላይ በዓለም ዙሪያ ይገኛልና በሁሉም ጣፋጭ ምግቦች ውስጥ ጥቅም ላይም ይውላል። የኮረሪማ ዘሮች፣ ዘይቶችና ውዶች አስደናቂ የመድኃኒትነት ባህሪ አላቸው ተብሎ ይታሰባልና ለዘመናት በባህላዊ መድኃኒቶች ውስጥም ጥቅም ላይ ውለዋል። ኮረሪማ አንቲ ኢንፍላማቶሪ ወይም ደግሞ እብጠትን የሚከላከልና የአንቲ ኦክሲዳንትስ ባህሪያትም ያላቸው ፋይቶኬሚካል ንጥረ ነገሮችንም ይዟል። ኮረሪማ የልብ ጤናንና የአፍ ጤንነትንም ሊጨምር ይችላል። ሰዎች ኮረሪማን ጣፋጭ ምግቦችናም የስጋ ምግቦች እንዲሁም እንደ ቡናና ሻይ ባሉ መጠጦች ውስጥም ሊጠቀሙት ይችላሉ። ኮረሪማ በርካታ ቪታሚኖችና ማዕድናትን እንዲሁም አንዳንድ ፋይበርንም ይዟል። እንዲሁም በካርቦሃይድሬትስ ና ሾርባ ካሎሪም በጣም ዝቅተኛ ነው። አንድ የሾርባ ማንኪያ የተፈጨ ኮረሪማ የሚይዘው ንጥረ ነገሮች፣ ካሎሪ 18፣ አጠቃላይ ስብ 0.4 ግራም፣ ካርቦሃይድሬትስ 4 ግራም፣ ፋይበር 1.6 ግራም፣ ፕሮቲን 0.6 ግራምን ይይዛል። በተጨማሪም በውስጡ የተለያዩ ቪታሚኖችና የማዕድናት መጠንንም ይዟል። ፖታሲየም 649 ሚሊ ግራም ካልሲየም 222 ሚሊ ግራም ብረት ወይም ደግሞ አይረን 081 ሚሊ ግራም ማግኔዥየም 133 ሚሊ ግራም እናም ፎስፈረስ ደግሞ 103 ሚሊ ግራምን ይይዛል ስለዚህ ኮረሪማ በርካታ ጠቃሚ ቫይታሚኖችና ማዕድናቶችንም ያቀርባል ስለዚህ ኮረሪማን በአመጋገባችሁ ውስጥ ብታክሉ የምታገኙትን የኮረሪማ አስደናቂ የጤና ጥቅሞችን አሁን ነግራችኋለሁኝ። አንደኛ የሜታቦሊክ ሲንድረምና የስኳር በሽታ ስጋትን ይቀንሳል። አንዳንድ ጥናቶች ኮረሪማ በአንዳንድ የሜታቦሊክ ሲንድረም ገጽታዎች ላይ ሊረዳ እንደሚችል አረጋግጠዋል። ሜታቦሊክ ሲንድረም ማለት ለልብ ምናም ለአይነት ሁለት የስኳር በሽታ ሊያመራ የሚችል የተለያዩ የጤና ችግሮችን የሚያመለክት ነው ከመጠን ያለፈ ውፍረት ከፍተኛ የደም ስኳር መጠን የደምግፊት ግፊት መጨመር ከፍተኛ ትራይክሊሰራይድ ከፍተኛ ኮሌስትሮል እና ዝቅተኛ ደረጃ ጥሩ የኮሌስትሮል መጠንን ያካትታል እነዚህ ሁላ አንድ ላይ የሜታቦሊክ ሲንድረም ችግሮች ናቸው። ስር ለሰደዱ የልብ ህመም ችግሮች ወይም ደግሞ ለአይነት ሁለት የስኳር በሽታዎች ያጋልጣሉ። ተመራማሪዎቹ አይጦችን በካርቦ ሃይድሬትስና በስብ የበለጸጉ ምግቦችን በሚመገቡት በአንድ የእንስሳት ጥናት ላይ የኮረሪማ ዱቄትን የበሉ አይጦች ክብደታቸው አነስተኛ እናም ይህን ተጨማሪ ምግብ ካላገኙት የተሻለ የኮሌስትሮል መጠን ነበራቸው። ተመራማሪዎች አይነት ሁለት የስኳር በሽታ ላለባቸው 83 ሰዎች ኮረሪማንም ሰጥተዋል። ኮረሪማ የወሰዱ ሰዎች ከ10 ሳምንታት በኋላ የተሻለ የሄሞግሎቢን ኤዋንሲ እና የኢንሱሊን መጠንን ጨምሮ የጤና ጥቅማ ጥቅሞችን አግኝተዋል። ስለዚህ ኮረሪማ የሜታቦሊክ ሲንድረም እና የስኳር በሽታ ስጋትን ይቀንሳል። ሁለተኛ የምግብ መፈጨትንም ይረዳል። ኮረሪማ የምግብ መፈጨት ችግርን፣ የምግብ አለመፈጨትን፣ የሆድ መነፋትን፣ ጋዝንና የሆድ ቁርጠትን የመሳሰሉ የምግብ መፈጨት ችግሮችን በማቃለል ይታወቃል። የምግብ መፍጫ ወይም ደግሞ የዳይጀስቲቭ ኤንዛይሞች ምርትን ለማነቃቃትም ይረዳል። ይህም ለስላሳ የምግብ መፈጨት ሂደትን ወይም ደግሞ ስርዓትን የሚያበረታታ እናም የጨጓራና ትራክት ምቾት ማጣትንም ይከላከላል። ሶስተኛ፣ ከፍተኛ የአንቲኦክሲዳንትስ ባህሪም አለው ኮረሪማ እንደ ፍላቮኖይድና ፖሊፊኖርስ ባሉ አንቲኦክሲዳንቶች የበለጸገ ሲሆን ይህም ፍሪ ራዲካሎችን ለማስወገድና በሰውነት ውስጥ ያለውን የኦክሳይድ ጭንቀትን ለመቀነስ ይረዳል። ይህ ስር የሰደደ በሽታዎችን ለመከላከልና አጠቃላይ ጤናን ለማሻሻልም ይረዳል። አራተኛ ኮረሪማ ጸረ ብግነት ወይም ደግሞ እብጠትን የመከላከል ውጤቶችም አለው። በኮረሪማ ውስጥ የሚገኙት ውህዶች ጸረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ ባህሪ ያላቸው ሲሆን ይህም በሰውነት ውስጥ ያለውን እብጠትን ለመቀነስናም እንደ አርትራይተስናም ኢንፍላማቶሪ ባወል ዲዚዝ ያሉ የህመም ምልክቶችን ያስወግዳል። አምስተኛ የተሻሻለ የልብ ጤናንም ይጨምራል። ኮረሪማ የደም ግፊትን በመቀነስ የደም ዝውውርን እንደሚያሻሽልም ተረጋግጧል። ይህም ለልብ ህመምናም ለስትሮክ ተጋላጭነትን ይቀንሳል። በተጨማሪም የኮሌስትሮል መጠንን ለመቀነስናም በደም ወሳጅ ቧንቧዎች ውስጥ የፕላክ ክምችት እንዳይፈጠርም ለመከላከል ይረዳል። ስድስተኛ የመተንፈሻ አካላት ጤናንም ያሻሽላል። ኮረሪማ እንደ አስምናም ብሮንካይተስ ያሉ የመተንፈሻ አካላትን ለማከም በባህላዊ መድኃኒትነትም አገልግሏል። ንፋጭን ለማራገፍናም በቀላል መተንፈስንም ያስችላል። ሰባተኛ ጸረ ካንሰር ባህሪያትም አለው። ኮረሪማ ጸረ የካንሰር ባህሪ እንዳላቸው የተረጋገጡ ውህዶችም አለው። የካንሰር ሴሎችን እድገት የሚገቱ እናም በካንሰር ህዋሳት ውስጥ አፖፕቶሲስን ወይም ደግሞ የሴል ሞትንም ያበረታታሉ። ስምንተኛ ክብደትንም ለመቀነስ ይረዳል። ኮረሪማ ሜታቦሊዝምን በማሳደግ እናም የምግብ መፈጨትን በማገዝ ክብደትን ለመቀነስ ይረዳል። በተጨማሪም በደም ውስጥ ያለውን የስኳር መጠን ለመቆጣጠርም ይረዳል። ይህም የምግብ ፍላጎትንና ከመጠን በላይ መብላትንም ይከላከላል። ዘጠነኛ የተሻሻለ የአፍ ጤንነትም እንዲኖራችሁ ይረዳል። የኮረሪማ ዘርን ማኘክ ትንፋሽን ለማደስ፣ በአፍ ውስጥ የሚገኙ ባክቴሪያዎችን ለመግደል፣ የጥርስ መቦርቦርንና የድድ በሽታንም ለመከላከል ይረዳል። ኮረሪማ የአፍ ውስጥ ኢንፌክሽንን ለመከላከል የሚረዱ ጸረ ባክቴሪያ ባህርያትም አሉት። አስረኛ ከጭንቀት እፎይታ ነው ይሰጣል። የኮረሪማ መዓዛ አእምሮን የሚያረጋጋ ተጽዕኖ እንዳለው ይታወቃል። ይህም ጭንቀትን ይቀንሳል። የኮረሪማ አስፈላጊ ዘይትን ወደ ውስጥ መተንፈስ ወይም ደግሞ የኮረሪማ ሻይን መጠጣት ዘና ለማለትና የአእምሮ ግልጽነትንም ያበረታታል። አስራ አንደኛ የተሻለ የቆዳ ጤንነት እንዲኖረንም ይረዳል። ኮረሪማ ተፈጥሯዊ የቆዳ ማጽጃ ነው። እናም ጥርት ያለ እናም አንጸባራቂ ቆዳን ለማስተዋወቅም ይረዳል። በተጨማሪም በጸረ ኢንፌክሽንና በፀረ በጸረ ብግነት ወይም ደግሞ በአንቲ ኢንፍላማቶሪ ባህሪያቱ ምክንያት የቆዳ መሸብሸብና ጠባሳንም ለመቀነስ ይረዳል። አስራ ሁለተኛ የበሽታ መከላከል ድጋፍንም ይሰጣል። ኮረሪማ በቪታሚኖችና እና በማዕድናት የበለጸገ ሲሆን ይህም በሽታ የመከላከል ስርዓትን ከፍ ለማድረግና እንደ ጉንፋን ካሉ የተለመዱ በሽታዎችም ይከላከላል። የኮረሪማ ጸረ ባክቴሪያ እናም ጸረ ቫይረስ ባህርያቱ ኢንፌክሽኖችን ለማስወገድና አጠቃላይ በሽታ የመከላከያ ተግባራትንም ለማሻሻል ይረዳል። ስለዚህ ኮረሪማን በአመጋገባች ውስጥ እንደ ቅመም ብታክሉት እነዚህም ሁላ ዘርፈ ብዙ ጥቅሞችን የምታገኙ ይሆናል ማለት ነው። ታዲያ በየቀኑ ምን ያክል የኮረሪማ መጠንን እንድንወስድ ይመከራል የሚለውን ደግሞ ድንገራችሁ። በየቀኑ የሚመከረው የኮረሪማ መጠን እንደ ግለሰብ ምርጫዎችናም የጤና ሁኔታዎች ሊለያይ ይችላል። ይሁን እንጂ በአጠቃላይ ለጤና ጥቅሙ ከ1 እስከ 2 የሻይ ማንኪያ ወይም ደግሞ ከሁለት እስከ 4 ግራም ኮረሪማን በየቀኑ እንድትጠቀሙ ይመከራል። ኮረሪማን ከመጠን በላይ መውሰድ እንደ የምግብ መፈጨት ችግርና አለርጂ ያሉ የጎንዮሽ ጉዳቶችን እንደሚያስከትል ማወቅ አለባችሁ። ኮረሪማ ታዲያ በአጠቃላይ ለአብዛኛዎቹ ሰዎች መጠነኛ በሆነ መጠን ጥቅም ላይ ሲውል ደህንነቱ እየተጠበቀ ቢሆንም ከመጠቀም ደግሞ መቆጠብ ወይም ደግሞ በጥንቃቄ መጠቀም ያለባቸው የተወሰኑ ግለሰቦች አሉ ማለት ነው። እነዚህም አንደኛ ነፍሰ ጡር ሴቶች ናቸው። በእርግዝና ወቅት የኮረሪማ ደህንነት በደንብ የተረጋገጠ ስላልሆነ ነፍሰ ጡር እናቶች ከመጠቀማቸው በፊት ከጤና ባለሙያዎቻቸው ጋር መማከር አለባቸው። ከመጠን በላይ መጠቀም የለባችሁም። እንደ ቅመማ ቅመም ግን በወጡ ውስጥ መጠነኛ በሆነ መጠን መጠቀም ምንም ችግርን አያስከትልም። ሁለተኛ ጡት ማጥባት ላይ ያሉ ሴቶች ናቸው። ጡት የሚያጠቡ ሴቶች ወደ ጡት ወተቱ ስለሚገባ ከፍተኛ መጠን ያለው ኮረሪማን ከመውሰዳቸው በፊት ከጤና ባለሙያዎቻቸው ጋር መማከር ይኖርባቸዋል። ቅድም እንዳልኳችሁ በመጠኑ ግን በቅመማ ቅመም መልኩ በአመጋገባችሁ ውስጥ መጠቀም ምንም ጉዳትን አያስከትልም። ሶስተኛ፣ የአለርጂ ችግር ያለባቸው ሰዎች ናቸው። እንደ ዝንጅብልና ዕርድ ላሉ ቅመሞች አለርጂ የሆኑ ሰዎች ኮረሪማም አለርጂ ሊሆኑ ስለሚችሉ ይህንን ማስወገድ ያስፈልጋል። አራተኛ የሐሞት ጠጠር ያለባቸው ግለሰቦች ናቸው። ኮረሪማ የሐሞት ጠጠር ያለባቸውን ሰዎች የህመም ምልክቶቻቸውን ሊያባብሰው ይችላል። ስለዚህ እንደዚህ አይነት ችግር ካለባችሁ ጥንቃቄ ማድረግ ያስፈልጋል። አምስተኛ አንዳንድ የጤና እክል ያለባቸው ሰዎች ናቸው። የጨጓራና ትራክት ችግር ያለባቸው ግለሰቦች ወይም ደግሞ አንዳንድ የጤና እክሎች ያለባቸው ሰዎች ኮረሪማን ከመጠቀማቸው በፊት የህመም ምልክቶችን ሊያባብሰው ወይም ደግሞ ከመድኃኒት ጋር ሊገናኙ ስለሚችሉ ከጤና ባለሙያዎቻቸው ጋር መማከር ይኖርባቸዋል። ስለዚህ እንደነዚህ እነዚህ አይነት ችግሮች ካሉ ኮረሪማን ከመጠቀማችሁ በፊት ጥንቃቄ ማድረግ ወይም ደግሞ የህክምና ባለሙያችሁን ማማከር ያስፈልጋል። የኮረሪማ ወይም ደግሞ ሌላ ማንኛውንም ቅመማ ቅመም ከመጀመራችሁ በፊት በተለይም አሁን ከጠቀስኳቸው ሰዎች ውስጥ በአንዱ ከሆናችሁ ሁልጊዜ ከጤና ባለሙያ ጋር መማከር ጥሩ ነው። ኮረሪማን በትክክል ለመጠቀም እንደ ወጥና ሩዝ ባሉ ምግቦች ውስጥ ሙሉ ለሙሉ መጠቀም ይቻላል። ኮረሪማን እንደ ሻይ ቡና፣ ወይም ደግሞ መረቅ ውስጥን በመጨመር ጥሩ መዓዛ ያለው መጠጥን መፍጠር ይቻላል። እንዲሁም ለስጋ ወይም ደግሞ ለአትክልቶች በሚጣፍጥ ቅመማ ቅመሞች ውስጥም ጥቅም ላይ ሊውልም ይችላል። ኮረሪማ እንደ ሩዝ ኬኮች ኩኪዎችና አይስክሪም ባሉ ጣፋጭ ምግቦች ጋርም በጥሩ ሁኔታ ይጣመራል። ወደ ጣፋጭ ምግቦች ጥሩ መዓዛ ያለው ጣዕምን ሊጨምር ይችላል ማለት ነው። በአጠቃላይ የኮረሪማ ቅመምን ወደምትፈልጉትና ወደምትወዱት ምግቦች ውስጥ እንደ ቅመማ ቅመም በመጨመር መጠቀም